ሰላም ብያለሁ። በእያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ለግንቦት ልደታ ማርያም በሰላም አደረሳችሁ። አደረሰ የዓመት ሰው ይበለን። ዛሬ ፍቅር ልደቷ ነው። እንኳን ተወለድሽ። ቀሪው ዘመንሽን እግዚአብሔር አምላክ በሰላም በጤና በደስታ እያኖርሽ ሁልጊዜም ፍክት በይ። የዛሬው ቪዲዮዋ ከስተዛሬው ቪዲዮዎቿ ለየት ብሎ ደስ በሚል ፕሮግራም ነው ያሳለፉት። ጓደኞቿም አብረዋት ድምቅ አድርገዋት የእሷን ፈገግታና ሳቅ የሌለ ነበረ ማለት ነው። እንኳን ደስ አለሽ በልደትሽ ቀን። እንዴት ፍንድቅ ብለሽ በጣም የምር ብሎብሽ ደስ ብሎሽ ስላየነሽ ደስ ብሎናል። ዋልና ፉአድም ትላንትና ስጦታ ሰጥተዋት፣ እኛ ላንኖር እንችላለን፣ ከፈትያ ጋር ነው የምታሳልፈው። ነገር ግን ባለመኖራችን ቅር ብሎናል። የሆነ የማንቀርበት ፕሮግራም አለብን ብለው ነበረ። ያ ፕሮግራም ደግሞ እንደተሳካላቸው እና እንደተስተካከለላቸው ያችን ያለቻቸውን ጊዜ ደግሞ አጣቦን ቢሆን ለዚህ ለልዴቷ ቀን እንዳይዳረሱና ደስ እንዲያላቸው እንዲሁም ደግሞ ብዙ ነገሮች ያሰቡት እንደተሳካላቸው አሁን ሳይሆን የሆነ ቀን ደስታቸውን እንደሚናገሩ ተናግረዋል ማለት ነው። ሁሉም ሰው ያስበው የተመኘው ነገር ሲሳካለት በጣም ደስ ይላል። እንኳን ደስ አላችሁ። ፍቅርን ደግሞ ከፈትያ ጋር ፈትያ ቤተሰቦች ያሉበት ቦታ እዛ ቦታ እንዴት ሄድ አድርገዋት ነበረ ያመጧት። ግን ቦታው በጣም ነው የሚያምረው። በጣም ደስ የሚል ቦታ ነው። ንፋስ ጸጥታ፣ ያለበት ይመስላል ሲያዩት እራሱ ቢዋቸው ማለት ነው፣ ቪዲዮ ሲታይ እንዴት ተገኛችሁ? እንዴት መጣችሁ? እያለቻቸው ነበረ ተሳካላችሁ ወይ ስትላቸው ተሳክቶልናል፣ አዎ ሲሉ ልናገር እያለች ነበረ እና ያው እንድትናገር አልፈለጉም። ምክንያቱም የሆነ ፕሮግራም ሊኖራቸው ይችላል የሚናገሩበት ቀን ብቻ። ግን ዋናው የእነሱ ስኬታማ መሆን በጣም ደስ ይላል ማለት ነው። በሚገርም ሁኔታ ሰርፕራይዛቸው በጣም ነው የተሳካላቸው። ፍቅርም ከጎኔ አይኖሩም ጓደኞች ብላ ትታስብ፣ ድንገት የእነሱ ነገሮች ተስተካክለውላቸው በልደቷ ቀን በመገኘታቸው እነሱም ደግሞ ያሰቡት ነገር ቶሎ እንዳለቀላቸው እና ሁሉ ነገር እንደተሳካላቸው ነው በአጭር ጊዜ የተናገሩት ማለት ነው። ደስ ይላል። ሰርፕራይዟ እንግዲህ በጣም ያማረ ሆኖላታል። ልዩ የሆነ ፕሮግራም እንዳላቸው ነው የተናገሩት። መቀረጽ ከተቻለ አዳራሽ ውስጥ ብዙ ፕሮግራም አዘጋጅተንልሻል እያሏት ነበረ ማለት ነው። እንዲሁም ደግሞ መዋኘት ከፈለሽ የመፈለጊው ቦታ ተዋኛለሽ እያሉ እያሳዩት ነበረ። እሷም ደግሞ የመዋኛ ልብሶች ይዤ እመጥቻለሁ ብላ ተናግራለች። የፍቅርን ቻናል እንዲሁም ደግሞ ሰብስክራይብ አድርጉ እይታ እና ሰብ የለም ተብላችኋል ማለት ነው። ያው የምታዩ የሚችሉ የሚያስደስታችሁ ሰብስክራይብ እያደረጋችሁ አበረታቷት ማለት ነው። ሁሉንም ማለት ነው። እድሜን ያወቀ ሽልማት አለው እያለች መልዕክት እየተናገረች ነበረ ማለት ነው። ይህንን አትበይ፣ ምናልባት ከአንቺ ጉዮች በጎረቤት ወይም ደግሞ በቤተሰብ የተወለደ አብሮች ካለ በዛ መሰረት ሊያውቁ ይችላሉ ማለት ነው። ስለዚህ እነሱ አውቀው ሽልማቱንም ሊወስዱ ይችላሉ እና ብቻ በቀልድ ነው ያሳለፈችው። ዛሬ የሌለ ነው ደግሞ ፈታ ያለችው ማለት ነውና ሁልጊዜ እንደዚህ ምር ብሎባት ስትስቅ ስትቅ ደስ ይላል። ሁሉም ደግሞ መልካም ምኞታቸውን ነው ደስ በሚል ሁኔታ የገለጹላት ማለት ነው። ፈትያም፣ ብሩካም እንዲሁም ደግሞ ፎአድም ብቻ በጣም ደስ ብሏታል ማለት ነው። ሁሌም እንደዚህ ሳቂ ፍቂ እንደ አበባ የእውነት የሆነ ስቃ ታስቃለች። ደስ ብሏት ሌላን ሰው ደስ እንዲል ታደርጋለች ማለት ነውና እንደዚህ አይነት ሰው ደግሞ ለሰዎች የደስታ ምንጭ ይሆናል። የምታስቅ ፈገግ ብላ ፈገግ የምታሰኝ ምርጥ ልጅ ናት። እንኳን ተወለድሽ እና ወደ ህይወታችን ስለመጣሽ በጣም ደስ ብሎናል እያሉ ነበር የገለጿት ማለት ነው። እኛም ደግሞ ዩቱብ ቻናል ከፍተሽ እንደዚህ እያንችን ቪዲዮዎች እያየን ፈታ በማለታችን ብዙዎች ደስተኞች ናቸው ብዬ አስባለሁኝ። በድጋሚ መልካም ልደት ይሁንልሽ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁኝ። ሰላም ለሀገራችን ኢትዮጵያ ይብዛ። ባይ ባይ።